ታማኝ ተመልካቾቼ ከዛኛው ከተዘጋው ቻናል ወደዚህ እንደመጣችሁ አረጋግጫለሁ። እጅግ አመሰግናለሁኝ። በፍጥነት ሰብስክሪፕሽኑ እየጨመረም ስለሆነ እጅግ አመሰግናለሁ። ታማኝ ስለሆናችሁ እኔም ታማኝ የሆኑ መረጃዎችን አጋራችኋለሁ። ከዛም ባለፈ ቤተሰቦች ነን። በእርግጥ ይሄኔ ማድረግ እኔም ግዴታ አለብኝ እናንተም ግዴታችሁ በበጎ መልኩ እንደቀጠለ መሆኑን ተረድቻለሁ። እውነት በጣም ነው የማመሰግናችሁ። አሁንም ብዙ ስራ ይጠበቅብናል። ላይክ፣ ሰብስክራይብ፣ ሼር ማድረጉን በተለይም ሰብስክሪፕሽኑን ማብዛት አለብን እንዳትረሱ። ውድ ተመልካቾች፣ ዛሬ የመካከለኛው ምስራቅ ጉዳይን ሰፋ አድርጌ ነግራችኋለሁ ካልተሳካ ድርድሩ ወታደራዊ እርምጃ ያስከትላል በሚል በኢራን ላይ ዶናልድ ትራምፕ መዛታቸው ኢራንም ተስፋም እንዲሁም ስጋትም በህዝቤ ሊኖር አይገባም በሚል በድርድሩ ላይ መልስ መስጠቷ አሜሪካ ኢራን ኒውክሌር ለምን እንዲኖራት አልፈለገችም የሚለውን፣ የእስራኤልና የአሜሪካ ኃይሎች ለምን ኢራንን ለመምታት ያስባሉ የሚሉ መረጃዎችን ተንተን አድርጌ በስፋት አስመለክታቸዋለሁ። ተጠባቂው የኢራንና የአሜሪካ የኒክሌር ድርድር በሮም ጣሊያን ተደርጓል። በሚቀጥለው ሳምንት ደግሞ ሶስተኛው ዙር እንዲደረግ ያረጋገጠ ትልቅ መድረክ ሆኖ አልፏል። ሚያዝያ ስድስት በድጋሜ እነዚህ ተወካዮች የሚገናኙ ይሆናል። የአሜሪካ የመካከለኛው ምስራቅ ልዩ መልክተኛ ቢሊየነሩ የሪል ስቴት ባለቤቱ ስቲቭ ዊትኮቭ አንዳንዶች የትራምፕ ቢጤ ይሏቸዋል፣ እንዲሁም የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ የሚገናኙ ይሆናል። የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራግቺ ገንቢ አሊያም ኮንስትራክቲቭ ውይይት አድርገናል በሚል ነገሩን አሞካሽተውታል። ሶስተኛው ዙር ከመደረጉ በፊት የቴክኒክ ባለሙያዎች ተገናኝተው በጉዳዩ ላይ መንገድ ያበጃሉ ተብሎም ተስፋ ተጥሎበታል። የአሜሪካ ባለስልጣናትም የሮም ጣሊያኑን ንግግር በጎ ብለውታል። ነገር ግን በጉዳዩ ላይ ግልጽ መግለጫ ከመስጠት ተቆጥበዋል። ለምን የሚል ጥያቄ ማስነሳቱ ግልጽ ነው። በሮም ኢራን ኤምባሲ ኢቀጥተኛ ድርድር ተደርጓል። ለአራት ሰዓታት የዘለቀው ድርድር በጎ ነው ቢባለም በግልጽ ግን ስጋቶችን የፈታ እንዳልሆነ እየተነገረ ይገኛል። ተወካዮቹ በኦማን ኤምባሲ በተለያየ ክፍል ውስጥ ሆነው እንዲሁም በኢቀጥተኛ መንገድ ውይይት አድርገዋል። የኦማን የውጭ ጉዳይ ሚኒስትር በድር አል በአሳይዲ መልእክተኛ ሆነው መልእክት ሲያመላልሱ ነበር። ከአንደኛው ክፍል ወደ ሌላኛው ክፍል ሀሳቡን ሲያለዋውጡ ነበር። የኢራኑ የውጭ ጉዳይ ሚኒስትር ለመልካም ውጤትም ለከፋ ውጤትም አሁን ላይ ይህ ነው የሚባል መልእክት የለኝም በሚል ሀሳባቸውን ለማጋራት ሞክረዋል። ካልተሳካ ድርድሩ ወታደራዊ እርምጃ ሊያስከትል እንደሚችል የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከዚህ በፊት መዛታቸው ደግሞ ነገሩን ውስብስብ ሊያደርገው እንደሚችል ሳይታለም የተፈታ ያደርገዋል። ሁኔታው ዛሬ በኢራንና በአሜሪካ ፖለቲከኞች እንደ በጎ መድላድል ቢቆጠርም ነገ ከነገ ወዲያ በዋሽንግተን በኩል የሚኖረው ፍላጎት ምንድን ነው የሚለው ዛሬም በጥያቄ መልክ የሚታይ ሆኗል። ምክንያቱም አሜሪካ ከየትኛውም ኃይል በላይ በኒውክሌር አቅም ከሩሲያ በስተቀር ማንንም የምትበልጥና በፈለገችው ቀጠና ምንም ማድረግ የምትችል በመሆኑ ነገሩን ቀለል አድርገው መመልከት ለእነ አባስ አራግጂ አሊያም ለእነ አያቶላህ አሊ ኻመኒ በቀላሉ የሚታይ ጉዳይ እንዳልሆነ ፖለቲካዊ ተንታኞች እያስቀመጡ ይገኛል። ታዲያ ከመቼውም ጊዜ በላይ ካልተሳካ ወታደር እርምጃ ሚሊታሪ አክሽን ያስከትላል የተባለው የኢራንና የአሜሪካ የኒክሌር ድርድር ሁኔታውን በመልካም ለመመልከት የሚያስገድዱ በርካታ ጉዳዮችን ማየት የተለመደ ቢሆንም ሁኔታውን ግን ከግራም ከቀኝ መመልከት የሚያስፈልግበት ጊዜ ላይ ተደርሷል ተብሏል። የአሜሪካና የኢራን ባለሥልጣናት አወዛጋቢውን የኢራን የኒክሌር መርሃ ግብር ስምምነት ላይ ለመድረስ በኦማን ከዛ ደግሞ በጣሊያን ሮም ተገናኝተዋል። በተዘዋዋሪ መንገድ ሁለቱም የተደረጉ ናቸው። የመጀመሪያው ዙር ውይይታቸው አበረታች እንደነበር የሚታወስ ሲሆን የጣሊያን ሮሙም እንዲሁ በመልካም ሁኔታ ተጠብቆ መልካም ተብሎ የተጠናቀቀ ሆኗል። ያ ማለት ግን ጥያቄ የለበትም ማለት አይደለም። በተለይም ፕሬዚዳንት ዶናልድ ትራምፕ በአውሮፓውያኑ 2018 ኢራን የዓለም ሀያላን መንግስታት ከደረሱት የቀድሞ የኒውክሌር ስምምነት የ2015 ማለት ነው አሜሪካ ጥላንቶ አድርገዋል የኢኮኖሚ ቀብ ደግሞ በኢራን ላይ መጣላቸውን ቀጥሎ ነበረ። ኢራንም በዚህ ተበሳጭታ ነገሩን ውስብስብ እያደረገችው መቀጠሏ የሚዘነጋ አይደለም። አሁን ደግሞ የተጀመረው ድርድር የማይሳካ ከሆነ አሜሪካ ወታደራዊ እርምጃ እንደምትወስድ ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ማስጠንቀቃቸው ነገሩ በእርግጥም ድርድር ወይስ ደግሞ አቅም መፈታተሽ ወደሚል ድምዳሜ የሚወስድም ሆኗል። በዛቻ ላይ ዛቻ እጅጉን አስቸጋሪ የሆነ መጥተዋል። ከምንም በላይ ደግሞ አሜሪካ ለምን ኢራን ኒውክሌር እንዲኖራት አትፈልግም የሚለው ብዙዎች የሚጠይቁት ጉዳይ ነው። በእርግጥም ኢራን ኒውክሌር ኖራት ማለት ለአሜሪካ ፖለቲከኞች በተለይም ለነ ዶናልድ ትራምፕ ሪፐብሊካኖቹ ትንሽ ወጋ ጥባቂ ለሚባሉት ከባድ አደጋ ነው። በመካከለኛው ምስራቅ የሚፈልጉትን ፖለቲካ ማንቀሳቀስ የማይችሉበትን እድል ስለሚፈጠር፣ ኢራን የምታካሄደው የኒውክሌር ፕሮግራም ለሰላማዊ አላማ ወይም ደግሞ ለኢነርጂ ነው በማለት ለማስተባበል ትሞክራለች። የጦር መሳሪያ እንዳልሆነ በስፋት ብትናገርም ነገሩ ግን ውስብስብ ሆኗል። በተለይም ምዕራባውያን ሀገራትና ፖለቲከኞቹ የዓለም አቀፉ የኒክሌር ተቆጣጣሪ አካል አይኤኤ በዚህ የኢራን ምላሽ ላይ እምነት እንደሌላቸው እየተነገረ ይገኛል። ምክንያቱም እስከ 60 በመቶ ዩራኒየም ማበልጸግ መቻሏ ስለተነገረ። ኢራን በ ሁለት ሺ ሁለት ኢራን ሚስጥራዊ የኒክሌር ግንባታ ተቋም እንዳላት ከታወቀ አንስቶ ኢራን በእርግጥ ኒክሌርን ለኢነርጂ ቴክኖሎጂ አሊያም ለልማት እንጂ ለጦር መሳሪያ አላወለም ማለቷ ይታወሳል። ነገር ግን ጥርጣሬ እየፈጠረ የሚመጣውም በተለይም ለሰላማዊ ዓላማ መዋሏ ላይ ግልጽ የሆኑ ነገሮች አለመውጣታቸው በእርግጥም ስጋቱን ለምዕራቡ ዓለም ለአሜሪካ መራሹ እያደረገው መጥተዋል። ኢራንና ሌሎች ከሞላ ጎደል ሁሉም የዓለም የፈረሙት የኒክሌር መስፋፋትን የመከላከል ስምምነት ኤንቲፒ ያፈረሰ ወይም የጣሰ ነው በሚል እንዲሁ እየከስሷት ይገኛል። ስምምነቱ አገራት ወታደራዊ ያልሆኑ የኒክሌር ቴክኖሎጂዎችን ለሕክምና ለግብርናና ለኢነርጂ እንዲጠቀሙ ከመፍቀድ ውጪ የጦር መሳሪያ የሚታጠቁት አምስቱ ቋሚ የጸጥታው ምክር ቤት አባላት ብቻ ናቸው ብሎ የሚደነግግ ነው። ያ ማለት ሩሲያ፣ ብሪታንያ፣ ፈረንሳይ አሜሪካና ቻይና ታዲያ እንዴት ብሎ መፍትሄ ይመጣል የሚል ጥያቄ ሚነሳል። እስራኤልን ብትሆን እስከ ዘጠና የሚደርሱ የኒክሌር አረጫፎች አሏት። ሰሜን ኮሪያ በድብቅም ሆነ በግልጽ አሁን እስከ ስልሳ የኒክሌር አረጫፎችን መታጠቁ ይታወሳል። ታዲያ ከአምስቱ ቋሚ የጸጥታው ምክር ቤት ውጪ አሁን ያሉት ሀገራት ዘጠኝ የዓለማችን ሀገራት ኒክሌር እንደታጠቁ ይነገራል። ከአምስቱ በተጨማሪ ማለት ነው። ኢራን ለኒክሌር ግንባታ ወሳኝ ሆነውና ከለከለውን ዩራኒየም ለማበልጸግ በሺዎች የሚቆጠሩ የረቀቁ ማብላያዎች እንዳሏት የሚታወቅ ነው ግንባታዋንም አጧጡፏለች የኒክሌር ጦር መሳሪያዎች ኒክሌር ዌፐንስ ወደ ዘጠና በመቶ የተጣራና የበለጸገውን ዩራኒየም እንደሚፈልግ ይታወቃል። ለዚህ ደግሞ እጅጉን የተሳካ እንደሆነ ይነገራል። ይህ ማለት የኢራን በቀደመው ስምምነት መሰረት ኢራን እስከ 300 ኪሎ ግራም የሚደርስ በ3.6 በመቶ የበለጸገ ዩራኒየም እንዲኖራት ተፈቅዶ ነበር። በ2015 የፕሬዚዳንት ባራክ ኦባማ ስምምነት ወቅት ማለት ነው። ይህ መጠንም ደግሞ ለሲቪልና ለተለያዩ ምርምር አላማዎች ብቻ በቂ እንደሚሆን እየተነገረ ነበር። የኒኩሌር ቦምቦች ለመገንባት የሚያስችል አልነበረም ወይም ደግሞ አቅም አልነበረውም። አሁን ግን ስልሳ በመቶ ደርሳለች። መጋቢት 2025 ላይ በዚህ አመት ማለት ነው። አለም አቀፉ የአቶሚክ ተቆጣጣሪ ድርጅት ኢራን 275 ኪሎ ግራም ኪግ ዩራኒየም እንዳላት በይፋ ገልጿል። ይህ ደግሞ ወደ ስልሳ በመቶ የበለጸገ ዩራኒየም እንዳላት ያስመለክታል። ከ6 እስከ 8 የኒውክሌር አረር ጫፎችን መታጠቅ የምትችል ሀገር እንደሆነችም ይነገርላታል። የአሜሪካ ባለስልጣናት ኢራን ይህን ዩራኒየም በአንድ ሳምንት ጊዜ ውስጥ ለአንድ ቦምብ በቂ የጦር መሳሪያ ደረጃ ልትቀይረው እንደምትችል የሚያሳይ በመሆኑ ከስምንት ቀናት በፊት የሚገነባ አቶሚክ ኃይል ደግሞ እጅጉን አስፈሪ ነው። የሚል መከራከሪያቸውን ያቀርባሉ። ያም ሆኖ ግን በርካቶች በራሳቸው መንገድ ሀሳቡን ለመቃኘት ይሞክራል። ኢራን የኒውክሌር ጦር መሳሪያ ለመስራት ከአንድ አመት እስከ አስራ ስምንት ወር እንደሚፈጅባት የተነገረው ከዚህ በፊት ነበር። አንዳንድ ባለሙያዎች መሳሪያው በስድስት ወር ወይም ከዚያ ባነሰ ጊዜ ሊገነባ እንደሚችል ቢናገሩም የመንግስታቱ ድርጅት የአቶሚክ ኃይል ተቆጣጣሪ ድርጅት ኤአይኢኤ ነገሩ በስምንት ቀን ውስጥ የሚጠናቀቅ ነው በሚል አረጋግጧል። የቀድሞ የአሜሪካ ፕሬዚዳንት ጆ ባይደንም ይህኑ ብለዋል። ትራምፕ ከኒክሌር ስምምነቱ የወጡበት ምክንያት በበርካቶች ዘንድ በተለያዩ ሀሳብ ቢቃኝም አሁን ባለው ሁኔታ ግን ዶናልድ ትራምፕ ተመልሰው ለምን መጡ የሚል ጥያቄም እየተነሳባቸው ይገኛል። የተባበሩት መንግስታት ድርጅት አሜሪካና አውሮፓ ህብረት ከአውሮፓውያኑ ሁለት ሺ አስር ጀምሮ በኢራን ላይ የኒክሌር መርሃ ግብሯን የጦር መሳሪያ ለማምረት እየተጠቀመች ነው በሚል ከባድ የሆነ ወይም ደግሞ የማዕቀብ ሰለባ አድርገዋት ቆይቷል። ተገኝተዋል በአውሮፓውያን 2015 ኢራንና ስድስት የዓለም ሀያላን ያማለት እነ ፈረንሳይ፣ ቻይና፣ አሜሪካ፣ ሩሲያ፣ ጀርመንና ዩናይትድ ኪንግደም ከአመታት ድርድር በኋላ ከኢራን ጋር ስምምነት መድረስ ችለው ነበር። ፒ ፋይቭ ፕላስ ዋን ያማለት አምስቱ ቋሚ የጸጥታው ምክር ቤት ሲደመር ጀርመን ነው። አውሮፓ ህብረትም ታዛቢ ሆኖ አለበት። በስምምነቱ ኢራን በኒኩሌር መርሀ ግብሯ እንድትሰራ የተፈቀደላትን ከመገደቡ በተጨማሪ 98 በመቶ የሚሆነውን የኢነርጂ ኃይሏን ወይም ዩራኒየሟን የማስወገድ ስምምነት ነበረ። ሀያላኑ ደግሞ በኢራን ላይ ተጥሎ የነበረውን ማዕቀብ ለማንሳት ፈልገው ነበር። ዶናልድ ትራምፕ ግን በ2018 ትተውት በመውጣታቸው ነገሮች መልካቸውን ለውጡ አለፉ። ሀያላኑ ሀገራትና በኢራን መካከል የተደረሰው ስምምነት ተግባራዊ የሚሆነው እስከ 15 ዓመታት ነበር። ከዚያ በኋላ የሚያበቃ ነገር ግን ደግሞ ራሷ ኢራን ነገሮችን ሙሉ በሙሉ የምትተውበት ነው የሚል ሀሳብ የነበረው ነው። ሪፐብሊካኑ ዶናልድ ትራምፕ 2018 ላይ ስምምነቱን ጥለው ሲወጡ አሜሪካን በማስወጣት ማዕቀቦች በኢራን ላይ በመጣላቸውም ነገሩ መልኩ ለወጠ። ትራምፕ ስምምነቱ ቋሚ ስላልሆነና የኢራን የባሊስቲክ ሚሳይል ፕሮግራም ወይንም እንዲሁም ሌሎች ጉዳዮችን የማይመለከት በመሆኑ አንድ ቀን መጥፎ ስምምነት ይሆናል በሚል ሀሳባቸውን ሲያጋሩ ነበር። ያም ሆኖ ግን ተመልሰው ዛሬ በድርድር መልክ አንዴ በ

አሁን ደግሞ በሌላ ሶስተኛ ሀገር ድርድራቸውን ቀጥተኛ በሆነ መንገድ ሊቀጥሉት ነው። ዶናልድ ትራምፕ አዲስ ድርድር ተደርጎ በኢራን ላይ ሰፊ ግዴታ የሚጥል ስምምነት እንዲደረስ ለማስገደድ ዶናልድ ትራምፕ እየጣሩ ይገኛል። በዚህ የትራምፕ ውሳኔ ላይ ስምምነቱ የሚቃወሙት የአሜሪካ የመካከለኛው ምስራቅ ሀገሮች በተለይም እስራኤል ከፍተኛ ተጽዕኖ እያሳደረችባቸው እንደሚገኝ በትራምፕ ላይ ተጠቁሟል። እስራኤል ኢራን በድብቅ የኒውክሌር መርሃ ግብሯን እያካሄደች ነው በሚል እየከሰሰች ነው። በስምምነቱ ከተነሳላት ደግሞ ማዕቀብ የምታገኘውን በቢሊዮን የሚቆጠር ዶላር ወታደራዊ እንቅስቃሴዋን ወይም ሀይሏን ለማጠናከር ትጠቀምበታለች በሚል የዛተች ይገኛል። በመካከለኛው ምስራቅ ኢራን የራሷን ጦር መሳሪያ ከታጠቀች አሁንም እጅግ አሳሳቢ ኃይል ልትሆንባቸው እንደምትችል ይገመታል። አሜሪካና እስራኤል የሚፈልጉት ምንድን ነው ተብሎ ከጠየቀ ትራምፕ ከኢራን ጋር የሚደረገውን ድርድር በተመለከተ አስተያየት ሲሰጡ ለእስራኤል እንግዳ ሆኖባታል እየተባለ ነበር። በዚህ ቀደም ካለው ስምምነት የተሻለ ስምምነት አደርጋለሁ ያሉ የሰነበቱት ዶናልድ ትራምፕ ኢራን ጋር እንደገና ለመደራደር ፈቃደኛ በመሆናቸው ነገሩን አሳሳቢ አድርጎባቸዋል ለነ ጠቅላይ ሚኒስትር ቢንያም ኔታንያሁ ከዚህ ቀደም ትራምፕ ድርድር አድርገው ነበር። አዲስ ስምምነት ካልተደረሰ ደግሞ ቦምብ ይጠብቃታል በሚል እየዛቱ ይገኛሉ። በእርግጥ ከዚህ በፊት ያሉት ነው። አሁንም ይህን ሀሳባቸውን በትሩ ሶሻል ሚዲያቸው እየገለጹት ይገኛሉ ተብሏል። የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልዝ እንደሚናገሩት ከሆነ ትራምፕ የኢራን የኒክሌር መርሃ ግብር ወይንም ፕሮግራም ሙሉ በሙሉ መፍረስን እንደሚፈልጉ ይገልጻል። ይህ ደግሞ የሚያስከትለው የኒክሌር ማበልጸጊያውን የጦር መሳሪያውና ስትራቴጂ አሜሪካዊ ሚሳይል ፕሮግራሟን በግልጽ በቦምብ መደብደቢያም መምታት ነው ተብሏል። እስራኤል ደግሞ በዚህ ላይ በአግባብ ትሰራለች፣ ነገሮችን መልካቸውን እንዲለውጡ ታድርጋለች የተባለ ይገኛል። እንዲሁ በቀላሉ የሚታይ ባይሆንም የዛሬ ፖለቲካ ከትላንቱ ተወሳስቦ ሊቀጥል ይችላል የሚለው ደግሞ የበርካቶች ስጋት ሆኖባቸዋል። ነገሩን በቀላሉ አናየውም የሚሉት የአሜሪካ ፖለቲከኞች ኢራን ኒውክሌር ታጠቀች ማለት ስጋቱ ለእስራኤል ጭምር ይሆናል ተብሏል። በቦምብ አሜሪካ ኢራንን ከደበደበች ሙሉ መካከለኛው ምስራቅ ወደ ሌላ ውጥረት ሊቀየር እንደሚችል ሳይታለም የተፈታ ያደርገዋል። ወደ ተመልካቾቻችን ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ። እናንተ ታማኝ ናችሁ፣ እኛም ታማኝ መረጃዎችን ማጋራታችንን እንቀጥላለን። ትልቅ ሚዲያ እንደምናደርገውም ተስፋለን። እጅጉን አመሰግናለሁ።